ሰላም የተወደዳችሁ የኢትዮ ፋስት ሚዲያ ቤተሰቦች ከሰሞኑ በጠቅላይ ሚኒስትር አብይ አህመድ እና በፓርላማ ባሉ ደሳለኝ ጫኔ መካከል በተደረገው የቃላት ጦርነት ላይ ሶስት ስሞች በተደጋጋሚ ተነስተዋል። ቄስ ሞገሴ፣ ፊታውራሪ መሸሻ እና ጉዱ ካሳ። ዶክተር ደሳለኝ አብይን በቄስ ሞገሴዎች ተከበዋል ሲሉ በምላሹ አብይ አህመድ ደግሞ እኛ ጋ ፊታውራሪ መሸሻ የሉም፣ ባይሆን ጉዱ ካሳ ብትሉን ይሻላል በማለት የተለመደ ፊዛቸውን አፊዘዋል። ለመሆኑ እነዚህ ሰዎች ማን ናቸው? ስትል ኢትዮ ፋስት መጽሐፍትን አገላብጣ ምሁራኑን አነጋግራ የሚከተለውን ሰንዳለች። አብራችሁን ቆዩ። ቄስ ሞገሴ ደራሲው ሐዲስ አለማየሁ የምሁራንን አደርባይነት ለመግለጽ የፈጠሯቸው ትልቅ ገጸ ባህሪ ናቸው። በፍቅር እስከ መቃብር መጽሐፍ ላይ ቄስ ሞገሴ የፊታውራሪ መሸሻ ነፍስ አባት ናቸው። የነፍስ አባት ስራ ተቆጪ መካሪና አስተማሪ ነው። ቄስ ሞገሴ የነፍስ አባት የሆኑ እንጂ የፊታውራሪ መሸሻን ከማረም ከመገሰጽ እና ከማስተካከል ይልቅ ፊታውራሪ የሚያስደስታቸውን ነገር ብቻ እየፈለጉ የሚያሽቀብጡ ናቸው። ከቄስ ሞገሴ የአሽቃባጭነት ተግባራት የተወሰኑትን እንይ። ፊታውራሪ አውራሪ በዛብህን አስጠርተው የሰብለ ወንጌል ትምህርቷ እንዴት ነው ብለው ሲጠይቁት በዛብህ ሰብለን እሳቸው ማለት ሲገባው እሷ በማለቱ ፊታውራሪ ቱግ ብለው በልጠጣ እናወጣ ብለው አቋረጡት። በዛብህ የተባረረው ለአንድ ቀን ይሁን እስከ መጨረሻው ስላልገባው በማግስቱ ወደ ፊታውራሪ ቤት አልሄደም። ፊታውራሪም ነገሩ ስለከነከናቸው ይህ የገበሬ ልጅ ልጃችንን አስተምርልን ብለን ብናከብረው ተናገርከኝ ብሎ አክሩፎ መቅረቱ ነው ሲሉ፣ አባ ሞገሴ ቀለባ አድርገው ወዲያውስ ጌታ ቢቆጣ ደስ ያሰኛል እንጂ ያስቀይማል፣ ጌታ ባለሟሉን ነው እንጂ መቼም የሚቆጣው አሉ ቄስ ሞገሴ። በሌላ ቀን ደግሞ ባላገሮች ሰብላችንን በረዶ ስለመታው ተጀገርን፣ የደንቡን እንጂ ተጨማሪ እጅ መንሻ፣ የዓመት ባል ፍሪዳ ማቅረብ አንችልም እና ይማሩን ብለው ሽማግሌ ይልካሉ። ፊታውራሪ ዘምቼ ጉልቴን አስከብራለሁ ይላሉ። ፊታውራሪ ድሮ ጀግና ይሁኑ እንጂ አሁን የሰባ ዓመት ሽማግሌ ናቸው። ተቆጥተው ዘምቼ ቀጥቼ ዘርፍ ያመጣለሁ ብለው ሲቁነጠነጡ ባለሟሎቻቸው እነቀኝ አዝማሽ አካሉ፣ እነ አዛዥ ደስታ፣ እነብላታ እነ ባላምባራስ ምትኩ ፊት አውራሪ ገበሬ እንዳይገላቸው ሀሳባቸውን ለማስቀየር ሲያባብሏቸው ቄስ ሞገሴ እንደተለመደው የፊታውራሪን ፊት አይተው ጥልቅ ይሉና ቀድሞ ጌቶች ባላገርና ወይፈንና ነፃ ዝረው የሰጡት ጥሩ ምሳሌ የማይገኝ ትክክለኛ ምሳሌ ነው። ወይፈን ዛርላን ጫንበስ ሲሉትን ቢማ በማለቱ የተለቀቀ እንደሆነ ሁለተኛ አንገቷን አያስነካም። አሁንም እነዚህ ባላገሮች እንዲህ ያለ የድፍረት ንግግር ተናግረው የተለመደዳቸው አንከፍልን በማለታቸው የተለቀቁ እንደሆነ ሁለተኛ ግብር ክፈሉ ብሎ ደጃቸው የሚሄድ የለም አሉ ቄስ ሞገሴ ፊት አውራሪ ናይን እየተመለከቱ ጉዱ ካሳ በቄስ ሞገሴ ተናዶ በመሀል ገብቶ አባ ሞገሴ እንደምታውቃቸው የራሳቸው ሐሳብ የሌላቸው የሰውን ሐሳብ ብቻ ከአይኑና ከግንባሩ አይቶ ለመተርጎም ችሎታ ያላቸው ወዳቸውን የሞላ በፈለገው መንገድ የሚመራቸው ተግባራቸውን ለወዳቸው የሸጡ ተለወጡ ናቸው። ታዲያ ጳጳስ የሆነ ሰው የኝህን ስልጣን ገፎ ዛሬ እርሶ ቀኝ አዝማች እንደሞከሩት በቅን መንገድ ለሚመራ ሞግዚትን መስጠትና እሳቸውን የእልፍኝ አሽከር ወይንም የስራ ቤት አለቃ ማድረግ ይሻላል። ከዛ ሁሉም ሲስቁ፣ ፊት አውራሪም ለጊዜው ይስቁና እብድ እንዳይባል የሚናገረው መርዝ ነው። ደህና እንዳይባል እንደው ኮበዲሞ እስቲ ማን ጠይቆ ነው ሁሉ ምዘባርቅ ይላሉ። አንድ ጣቢያችን ያነጋገራቸው ምሁር በቄስ ሞገሴ ስለሚወከሉት የኢትዮጵያ የእልፍኝ ምሁራን የሚከተለውን አጫውተውናል። እንደ ቄስ ሞገሴ ያሉ ሰዎች በብዙ ልቦለዶች ውስጥ ይገኛሉ። ለምሳሌ ስፓኒሹ በዳን ኪሆቴ መጽሐፍ ውስጥ ዳን ኪሆቴ ዲ ላማንቻን እናገኛለን። ዳን ኪሆቴ ስሙ ሲሆን፣ ላማንቻ ደግሞ የባለ አባትነቱ ቦታ ነው። የሱ አሽከር ደግሞ ሳንቾ ፓንዛ ይባላል። ዳን ኪሆቴ አእምሮ የላላና በምናብ ዓለም ውስጥ የሚኖር ጀግና ለመባል የተነሳ ባላባት ነበር። አሽከሩ ደግሞ ከሱ የባሰ የአለቃውን እብጀትና ጅልነት ተከትሎ አብሮ የዘመተ ነው። ሳንቾ ጌቶች ባኮ ይተው፣ ይህ ነገር ጉዝ ነው፣ ፍጡር አይደለም ማለት እንኳን ይቸገራል። ዳንኪሆቴ ለመጀመሪያ ጊዜ የሚሽከረከር የነፋስ ኃይል ሲያይ ይህንን አውሬ ገድላለሁ ብሎ ጎራዴውን መዞ ፈረሱን ኮርኩሮ ሲሸመጥት፣ ሳንቾ ፓንዛ የተጫነባትን አህያ ኮርኩሮ እሱም ይከተለዋል። ከዛ የሚያሽከረከረው ነገር ዳንኪሆቴና ፈረሱን አስፈንጥሮ ይጥላቸዋል። ከዛ ሳንቾ የአለቃውን አባራ አራግፎ ወደ ሌላ ስተት ይከተለዋል። ታዲያ ያሳስበው የእኛ ሀገር ምሁራኖች እንደ ነቄስ ሞገሴ እና ሳንቾ ፓንዛ ለጌቶቻቸው ፍጹም ተገዥና ምንም ቢሰሩ መገሰጽና ማስተካከል የማይችሉ ሎሌዎች ናቸው። እረ ይህ ነገር ትክክል አይደለም፣ ስህተት ነው ብለው ከመገሰጽ ይልቅ እንደ አባ ሞገሴ ጌቶች አሉት ሁሉ አንድም ስህተት የለው፣ ሁሉም እውነት ነው። እግዚአብሔር ጌታን ከድሃ ገዢን ከተገዢ ለይቶ ሲሰራ ጌታው ገዢው ፍርድ ቢያጎድልና ድሃ ቢበድል ጠያቂው መንግስት፣ ከዛም በላይ እግዚአብሔር ነው እንጂ ድሃ ቤት ከማለት አልፎ የሚተዳደርበትን ህግ ደንቅጎና ፈራጅ ሆኖ አያውቅም። አሁን ባላገር አድማ የሚያደርገው የሚሰራው ከጥጋብ በቀር ሌላ ስም የለውም። የገረመኝ ነገር እኔ ፊታውራሪ መሸሻ አዳራሽ ውስጥ የነበሩት ቄስ ሞገሴ አሁንም ከቤተ መንግስት አልወዱም ወይ? እንደ ህንዶች ነፍስ ዘርተው ደግሞ ደግሞ እንደ አዲስ ስጋ እየተላበሱ ሳይወለዱ አይቀሩም። በኮሎኔል መንግስቱ ኃይለማርያም እልፍኝ ውስጥ የነ ዶክተር ገርመው በኮሎኒየል መንግስቱ ኃይለ ማርያም ልፍኝ ውስጥ የነ ዶክተር ገረመው ደበሌ፣ ዶክተር አሻግሬ እግለጡ፣ የነ ዶክተር አለሙ አበብን ስጋ ለብሰው አባ ሞገሴ የነበሩ፣ አቶ መለስ ቤተ መንግስት ሲገቡ ቄስ ሞገሴ የነ ዶክተር ካሱ ይላላ፣ የነ ፕሮፌሰር እንድሪያስን ስጋ ለብሰው እዛው ቀጠሉ። አሁን ደግሞ በዶክተር አብይ ልፍኝ ውስጥ የዶክተር ብርሃኑ ነጋ እና የዶክተር ጌዲዮን ጢሞቴዎስን ስጋ ለብሰው ድሮም እግዚአብሔር ጌታን ከደሃ ገዢን ከተገዢ ለይቶ ሲሰራ ሲሉ ይሰማሉ። ለመሆኑ እነዚህ ሰዎች ማን ናቸው ስትል ኢትዮ ፋስት መጽሐፍትን አገላብጣ ምሁራኑን አነጋግራ የሚከተለውን ሰንዳለች። አብራችሁን ቆዩ። ቄስ ሞገሴ ደራሲው ሐዲስ ዓለማየሁ የምሁራንን አደርባይነት ለመግለጽ የፈጠሯቸው ትልቅ ገጸ ባህሪ ናቸው። በፍቅር እስከ መቃብር መጽሐፍ ላይ ቄስ ሞገሴ የፊታውራሪ መሸሻ ነፍስ አባት ናቸው። የነፍስ አባት ስራ ተቆጪ፣ መካሪና አስተማሪ ነው። ቄስ ሞገሴ የነፍስ አባት የሆኑ እንጂ የፊት አውራሪ መሸሻን ከማረም ከመገሰጽ እና ከማስተካከል ይልቅ ፊት አውራሪ የሚያስደስታቸውን ነገር ብቻ እየፈለጉ የሚያሽቀብጡ ናቸው ከቄስ ሞገሴ አሽቃባጭነት ተግባራት የተወሰኑትን እንይ ፊት አውራሪ በዛብህን አስጠርተው የሰብለ ወንጌል ትምህርቷ እንዴት ነው ብለው ሲጠይቁት በዛብህ ሰብለን እሳቸው ማለት ሲገባው እሷ በማለቱ ፊት አውራሪ ቱግ ብለው በልጠጣ እናወጣ ብለው አቋረጡት በዛብህ የተባረረው ለአንድ ቀን ይሁን እስከ መጨረሻው ስላልገባው በማግስቱ ወደ ፊታውራሪ ቤት አልሄደም። ፊታውራሪም ነገሩ ስለከነከናቸው ይህ የገበሬ ልጅ ልጃችንን አስተምርልን ብለን ብናከብረው ተናገርከኝ ብሎ አክሩፎ መቅረቱ ነው ሲሉ አባ ሞገሴ ቀለባ አድርገው ወዲያውስ ጌታ ቢቆጣ ደስ ያሰኛል እንጂ ያስቀይማል። ጌታ ባለሟሉን ነው እንጂ መቼም የሚቆጣው አሉ ቄስ ሞገሴ። በሌላ ቀን ደግሞ ባላገሮች ሰብላችንን በረዶ ስለመታው ተጀገርን የደንቡን እንጂ ተጨማሪ እጅ መንሻ የአመት ባል ፍሪዳ ማቅረብ አንችልም እና ይማሩን ብለው ሽማግሌ ይልካሉ። ፊታውራሪ ዘምቼ ጉልቴን አስከብራሉ ይላሉ። ፊት አውራሪ ድሮ ጀግና ይሁኑ እንጂ አሁን የሰባ ዓመት ሽማግሌ ናቸው። ተቆጥተው ዘምቼ ቀጥቼ ዘርፍ ያመጣለሁ ብለው ሲቁነጠነጡ ባለሟሎቻቸው እነ ቀኝ አዝማሽ አካሉ እና አዛዥ ደስታ፣ እነ ብላታ፣ እነ ባላምባራስ ምትኩ ፊታውራሪ ገበሬ እንዳይገላቸው ሀሳባቸውን ለማስቀየር ሲያባብሏቸው፣ ቄስ ሞገሴ እንደተለመደው የፊት አውራሪ ፊት አይተው ጥልቅ ይሉና ቀድሞ ጌቶች ባላገር እና ወይ ፈን ነጻ አዝረው የሰጡት ጥሩ ምሳሌ የማይገኝ ትክክለኛ ምሳሌ ነው። ወይፈን ዛርላን ጫንበስ ሲሉትን በማለቱ የተለቀቀ እንደሆነ ሁለተኛ አንገቷን አያስነካም። አሁንም እነዚህ ባላገሮች እንዲህ ያለ የድፍረት ንግግር ተናግረው የተለመደዳቸው አንከፍልን በማለታቸው የተለቀቁ እንደሆነ ሁለተኛ ግብር ክፈሉ ብሎ ደጃቸው የሚሄድ የለም አሉ ቄስ ሞገሴ ፊት አውራሪ ናይን እየተመለከቱ ጉዱ ካሳ በቄስ ሞገሴ ተናዶ በመሃል ገብቶ አባ ሞገሴ እንደምታውቃቸው የራሳቸው ሐሳብ የሌላቸው የሰውን ሐሳብ ብቻ ከአይኑና ከግንባሩ አይቶ ለመተርጎም ችሎታ ያላቸው ወዳቸውን የሞላ በፈለገው መንገድ የሚመራቸው ተግባራቸውን ለወዳቸው የሸጡ ተለወጡ ናቸው። ታዲያ ጳጳስ የሆነ ሰው የኝህን ስልጣን ገፎ ዛሬ እርሶ ቀኝ አዝማች እንደሞከሩት በቅን መንገድ ለሚመራ ሞግዚትን መስጠትና እሳቸውን የእልፍኝ አሽከር ወይንም የስራ ቤት አለቃ ማድረግ ይሻላል። ከዛ ሁሉም ሲስቁ ፊት አውራሪም ለጊዜው እብድ እንዳይባል የሚናገረው መርዝ ነው።